ነው የተናገሩት፣ በስጋ ስለተገለጠ እሱ ማለት ነው። የድህነት መንገድን ማወቅ፣ ነገረ ቤተክርስቲያን መረዳት፣ የቅዱሳንን ህብረት ማወቅ እሱን፣ እሱ በጣም መረዳት ይፈልጋል እና እሱ አሁን ላይ ግን እሱ እሱ ሁሉ ነገር ሳያውቀው ሰው በቃ ሰንበትን እኮ አክብር አለው። እንደዚህ ያረ ነገር አነካ ምና የለና ማለት ነው። ግን ይሁን ሁሉ ነገር ግን ይስተዋል። ይሄ በጣም አደገኛ ነው። ከዛ በኋላ እሱ የሚወልዳቸው ልጆች ደግሞ ምን ይሆኑ የሚውሉት አስባችሁታል? ክርስቲያን የራቀ የራቀ ከማስቀደስ ጭራሽ ወተን የምንወላቸውን ልጆች ደግሞ አስቡት። አሁን ብዙ ሰው አሁን አሁን ማለት ነው እንግዲህ አሁን ተሻሽሎ ሊሆን ይችላል እንጂ ልጁን እንኳን በስነስርዓት እየሄደ የሚያቆርብ እንኳን ሰው ደግሞ እየጠፋ መጣ አይደለ? እንደዚ የሆነ መጥቶ ነበር። አሁን የተሻሻለ ሊሆን ይችላል። ግን አስባችሁተን፣ ቀጣዩ ትውልድ ደግሞ ጭራሽ ቆርቦም አያድግም። የሆነ አንዴ ቆርባል ዘን የቶ ትንሽ ቀናት ከዛ በላይ አልፉበታል። ከዛ ሂድና አስቀድስም ራሱ አይባልም ይሉ እንጂ አያስቀድሱ፣ ምናምን ወላጆች ልጆቻቸውን እየወሰዱ ምናምን አያስቀድሱም። በእንደዚህ ሁኔታ ውስጥ ካደጉ እነዛ ሰዎች ጣፋንታቸው ወይ ኤቲስት ሆ ምናምን ነው ቀስ ብሎ ማለት ነው፣ ወይ ሌላ ቤተ እምነት የሚጓት ኖርማል ኦርቶዶክስ ቢሆኑም ዝም ብሎ በቃ የኤቲስት አይነት ኦርቶዶክሶች፣ ምንም ጉዳያቸው ያሉን አይነት ኦርቶዶክሶች። ከዛ በኋላ እነሱ የሚወዳቸው ደግሞ ምን ሊሆኑ ነው? እንዲህ እንዲህ እያሰባችሁ ስትሄዱ ከፊታችን የሚመጣው ድቅድቅ የሆነ ጨለማ በጣም ግልጽ ብሎ ነው የሚታየ። ስለዚ፣ ምንድን ነው የሚያስፈልገው ከተባለ የቀጣዩን የእርስያናችንን ህልውና የሚያስቀጥለው ጌታ ስም ይታወቃል ግን በጣም ብሩህ የሆነ ነገር እንዳልፍ እኛ መስራት አለብን። የቀደሙ አባቶቻችን ሰርተው አልፎ የለም። ያውም እነሱ ከደም ጋር የሆነ አይነት አሰራር መስዋዕቱ አድርገው ማለት ሰማትነትን እየተቀበሉ ራሳቸውን አሳልፈው እየሰጡ ማለት ነው። ክርስትና እንደዚህ ብሩህ አድርገው ያቀበሉናል። አሁን እኛ በዚህ ትውልድ የሆነ ታሪክ መስራት የለብንም አለብን። እግዚአብሔር በእኛ ታሪክ እንዲሰራል ለእግዚአብሔር ክፍት መሆን የለብንም ምቹ መሆን የለብንም የስ ምቹ መሆን አለብን። እና ቅዳሴን በጣም ለቅዳሴ ትልቅ ቦታ በመስጠት ትልቅ ታሪክ መስራት ይቻላል። ለቅዳሴ ትልቅ ቦታ በመስጠት ለቅዱስ ሚስጥር ለቅዱስ ቁርባን ትልቅ ቦታ በመስጠት ወደዛ ቅዱስ ሚስጥር በታላቅ ክብርና በፍቅር ሆኖ በፍርሃት ሆኖ በመቅረብ ከዛ ጸጋ በመቀበል ያንን ጸጋ በመቀበል አንግ እና የእግዚአብሔርን ጸጋ ከዛ ከቅዱስ ሚስጥር በመቀበል ራሳችን በርም በማጽናት አስቡት። አሁን አሁን ላይ ወጣት ሆኖ ከቅዱስ ሚስጥር የሚሳተፍ ሰው ካለ የሚወልደውን ልጅ አስባችሁታል? ገና እኔ አሁን ላይ ቅዱስ ቁርባን የሚቀበል ወጣት ካለ ስለሚወልደው ልጅ ሲያስብ በቅዱስ አድርጎ እንደሚያሳድገው ነው ብለው ያስብ የሚችለው ይሳካለትም አይሳካለትም። ጌታ እንግዲህ በረዳ ወለክን ነው የሚሆነው የጌታ ፍቃድ የሚሆነው ግን የሚያስበው ግን አሁን ላይ የሚቆርብ አንድ ወጣት ስለ ልጁ የሚያስብ ከሆነ የሚያስበው እንደው ልጅ ሆነ እንጂ ከዛ በኋላ ፓይለት ሆኖ ዶክተር ሆኖ ምናምን ብቻ አይደለም። የሚቆርቡ የምትቆርቡ ሰዎች ያው እታቁጣላችሁ ያፍመች ስ ልጅን ቅዱስም ቅዱስ የሆነ ልጅም ይመጣል ብላችሁን የምታስቡት አይደል? አዎ፣ በቃ ልጃችሁ ዶክተር ይሁን ፓይለት ይሁን ምንም ይሁን ግን ቅዱስ ይሆናል። ስለዚህ ቅዱሳን የሆኑ ልጆች እንዲመጡ ማሰብ እንጀምራለን። አይተዋል። ያኔ በዛ ውስጥ በጣም የተባረከ ትውልድ ይመጣል። ስለዚያ ቤተክርስቲያናችን በደንብ እያበበች ትሄዳለች። ቤተክርስቲያናችን የምታበበው በቅዱስ ቁርባን ውስጥ ብቻ ትምህርት ስለተሰጠና ብቻ ነው አይደለም። ትምህርቱ ፍሬያማ ሆኖ ሰዎች ሁሉ ወደ ቅዱስ ቁርባን መጉረፍ ሲጀምሩ ቤተክርስቲያን ያኔ በደንብ ታብባለች። ግን ቅዳሴ የተወጡ መስዋዕቱ ቀርቡ ቅዱስ ቁርባኑ የጌታችን የኢየሱስ ክርስቶስ ስጋና ደም ቀርቡ የሚበለው አቶ ወጣቱ የተለይ ማለት ነው። አቶ ዝም ብሎ ለህፃናት ለአዛውንት ብቻ ተሰጡ ሲመለስ በጣም እሱ ያሳዝናል። ክርስቶስ እና እንደዛ ሆኖ ቤርሳን አታድርግ በተአምር መቼ ስለዛ የምንቀይረው የቱን ይሆናል ማለት ነው። እያንዳንዳቸውን በህይወታችን ውስጥ በዙሪያችን ባሉት ውስጥ በየሚዲያውም በየምኑ ቅዱስ ቁርባን ላይ ያለን የሚመለከታ ዛን ሁላችን ቆራቢ ስንሆን፣ ቤተክርስቲያኖች አብያተ ክርስቲያናት ሁሉ በቆራቢዎች መሞላት ሲጀምሩ የሚቆርብ ሰው ክፋት አያስቡ ክፋት እንኳን ወደ ጭንቅላቱ ቢመጣ ቶሎ መንፈስ ቅዱስ ስለሚወቅ ሰው ቶሎ ብሎ ከክፋቱ ይመለሳል። ስለዛ ከክፋት የራቀ በጣም ውብ ሆነ ስታዩት ራሱ የሚያሳሳ አይነት ፍሉድ ደግሞ መምጣት ይጀምራል። አሁን እኛ በቃ ዝም ብለን እንደዚሁ እንዲያና አደለ የተወሰነ እንዲፍጨረጨረም ከመፍጨረጨረ ይዘለን ላይ ኖረን ይችላል ግን ቀስ በቀስ ግን በደንብ እንተንልና በደንብ እኛ እየተሰራ እንሂድና ይሄ ከመጣንበት ሁኔታ አንጻር ምናምንም እኛ አሁን ድካሙ ውስጥ ምናምን ነ ብዙ ጊዜ የመውደቅ ነው የሚታይብን። እንፍጨርጨር የምንል ሰዎችም ያው የመጣንበት የህይወት ጉዟችን ዝም ብሎ ዝገት ስለነበረ እንደዛ ማለት ነው። ግን ቀጣዩ የሚመጣው የእኛ ልጆቻችን ግን ሲመጡ ግን ገና ከጅምሩም ጥርት ያለ ነገር እየያዙ ስለሚሄዱ በጌታስ እና እኔ የቀጣዩን ትውልድ ጌታ በጣም እንዲያሳየን ነው እና በጣም ብሩህ አድርጉት ማለት ነው። እንደዛ እንዲሆን ግን እርስ በርስ በጣም መዋደድና መፋቀር አለብን። እነዚህ በተንኮል አለመሙላት፣ በትዕቢት አለመሙላት፣ ትሁት ሆኖ ፍጹም በሆነ በወንድማማዊ ፍቅር እርስ በእርስ እየተሳሰበ በቃ ያንን እያሰበ በደምብ መስራት። በዚህ ውስጥ ደግሞ ክርስቶስ ካልረዳን መቼም አይረዳን ማለት ነው። በቃ የምርም ክርስቶስ የለም ያስብላል። እንዲህ ለማድረግ ዊዝ ጉድ ኢንቴንሽን ከተነሳም የሆነ ነገር ልናደርግ ስንል የሆነ ኢል ኢንቴንሽን ዳንሆን እንጂ በእንደዚህ አይነት ኢንቴንሽን ለ ብንነሳ እግዚአብሔር ወደ ነው አፍቀረ ነው ረ ብንል በእምነት ብቻ መነሳት በቃ እግዚአብሔር ይሰራዋል። እርግጠኛ ሆነ እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክም እግዚአብሔርም ያከናውን ለናት እና ያከናውን ግልጽ ነው እና ጌታ ቃል ገብቶልናል ሁለትም ሶስትም ሆናችሁ በስሜ የሚተሰባሰቡ እኔ በእናንተ መካከል እገኛለሁ ብሏል። እና በስሙ ሆነን ተሰባስበን እንደዚህ የምንሰራቸው ስራዎች ቢኖሩ ጌታ በመካከላችን ተገኝቶ ይባርከዋል፣ ይቀድሰዋል። እርሱን የሚሰራው እኛ አይደለም ባይዘ የምንሰራው እና እኛ ከእኛ የሚጠበቀው ጌታ የሚሰራብን ምቹ ቃን እንዶ ለመሆን እንድንጠር በቃ ቢያስ በቃ ምቹ እንሆንለት። እንፍቀድለት እንፍቀድለት፣ መንፈስ ቅዱስ ምቹ ያደረገናል። እኛ እንፍቀድለት እንጂ ከዛን ኮፕሬት እናደርግ እንጂ አብረን በቃ ጌታ ስራውን ይሰራል፣ ሁሌ ይሰራል እና ደዛ ነገር ኃላፊነታችን እንወጣ። እሺ በጣም ብዙ አወሮኛ ብቻ በዚህ ጉዳይ ላይ ለማውራት አልነበር የሚመጣት ግን ይሄኛው ደስ ሁሌም እንደነዚህ ነገሮች በጣም ስለሚያስፈልጉን ከሌላው ይልቅ እዚህ ላይ ብዙ ጊዜ እንጠላሉ እና እንደዛ ነው። ከዛ ውጭ ግን ሰሞኑን እንዴት ነው ይሄ ሚዲያ እንዴት እንዴት እየደ ነው? እሺ፣ ወደ ሰሞኑ የሚዲያ ጉዳይ ደግሞ እንመለስ። ያ መመለስ አለብን። ፕሮቴስታንት ወንድምነቶቻችን ሰላም ለእናንተ ይሁን። እሺ፣ ትንሽ እየሄዳችሁብን ነው እንግዲህ ምንድን ይሄ እንደ አዲስ ገድል እንትን ላይ ድርሳን ተአምር እንዲህ ላይ ምናምን እያሉ አሁንም ድጋሚ እንደ ማውራት ጀምሯል። አንዳንድ ፕሮቴስታንት ወንድምቶችና አንድ እነዚህ አይነት ነገሮችና እንግዲህ ኦልሬዲ ያው ጨርሰናል አይደል እ ገድላት ድርሳናት ተአምራት እያሉ ማጭበርበር የቀረበት ፋሽን እንደሆነ ከዚህ በፊትም ተናግረናል። የገድላት ተአምራት የድርሳናት መጽሐፍት ላይ እንደነዚህ አይነት መጽሐፍት ላይ አስቀድመን ምን ብለን ተናግረናል? እንደነዚህ አይነት መጽሐፍት ያሉት አሁን በገበያው ላይ ያሉት፣ ቤትም ቦታ ያሉት አሁን የምታዩቸው መጽሐፍት ሁሉ እንደው ምንም ስህተት የሌለባቸው እንከን የሌለባቸው ብለን አናምንም። እናምናለን። እንደዛ ብሎ ያስተማረ መምህር አለ፣ ምናልባትም የቲክቶክ አወዛጋቢ ክርስቲያኖች ካሉ በስተቀር

በቃ አላማችን አድርገን እንነሳ ስ ሰዎችን ወደ ቤተክርስቲያን ለመጨመር አላማችን አድርገን እንነሳ። አብዛኛው ሰው አላማው አይደለም። እዚህ ቲክቶክ ላይ የሚያጭበረብው በጣም ዝገት የሆኑ ኦርቶዶክሶች እኔ በጣም አዝናለሁ። መብራን በጣም አንዳንዴ ቀሳቸው ገድላት ምንም አይነት ስህተት የለባቸውም። ስህተት አለባቸው ካልክማ አልቀበላቸውም ይላል አንዱ። ይመጣል ይህንን ኦርቶዶክሶች እንደዚህ ቆጣችሁ ምን አላደርገት ሊደብር ስለሚችል ማለት ለልጁ እንዳይደበር ማለት ነው እንደዛ ለሚለው ልጅ እና የምትሰማ ከሆነ ግን እንዶ በጌታ በተቻለ አቅም ላይቭ ላይ ከገባ ገብተ ቤተ ጥርት ያለው የክርስቲያን ነገር ብቻ ለማሳየት ሞክር አንተ ደስ ያለህን አታሳይ አንተ ደስ ያለህን ነገር ማየት ማንም አይፈልግም በክርስቲያን ውስጥ ያለው ከዛ ቀጠሎ ደግሞ ምናልባት ክርስቲያን ወንድም እህቶችን ሊጠቀም የሚችል ነገር አለቀ ከዛ ውጭ ግን መዘባረቅ አያስፈልግም

እንደነዚህ አይነት መጽሐፍትን ይዞ ሁን ክርስቲያኖችን ለማጭበርበር የሚሞክር አሁን ላይ የለም። በእርግጥ የለም። አሁን እየተደረገ ያለው ምንድነው ነው ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ፣ እኔ እደግመዋለሁ እየፈለሰ ስለሆነ ፕሮቴስታንት ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አለ እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድመቶች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድ ላይ ኮንድ የሚላለ ታምር ላይ ኮንድ የሚላለ ሰዋት ገድ ላይ ታምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል። አይደለም ይሄ ከዚህ ቀደም በጣም በተደጋጋሚ ተናግረናል። ገድል፣ ተአምራት ላይ እያመጣ የምታሳየው ሁሉ ሃይማኖት ነው ማለት አይደለም። ነቃ ደንግጥ በል በጌታ በኢየሱስ ዝም በል እያጨረበር ካትኑ ከፕሮቴስታንት ወደ ክርስትና የሚመጣውን ሰው ማስቆም የምትችለው ፕሮቴስታንት ውስጥ እውነት ካለና ያንን እውነት በማሳየት ብቻ ነው። እኛ ከፕሮቴስታንት ወደ ክርስትና ሰዎች ብንጠራ የምንጠራው ክርስትና ውስጥ የምርም እውነት አለ ብለን ድልጥ አድርገን አሳይተን ነው። ይኸው እውነት እኮ አለ። የድህነት መንገድ እኮ አረ ይሄ ነው፣ ነገረ ቤተክርስቲያን ይሄ ነው። ስለ ቤተክርስቲያን መጽሐፍ እንዲ ይላል ሰው በጌታ ቤተክርስቲያን ውስጥ ተጨመሩ ብለን መጽሐፍትንም እየገለጠን ቤተክርስቲያን ውስጥ የመጣውን ታሪካዊ የሆነውን አስተምሩ እያሳየን ሰዎችን እንጠራለን። ፕሮቴስታንት ግን ከፕሮቴስታንት ግን ሰዎች እንዳይወጡ ፕሮቴስታንቶች ምን እያደረጉ ያሉት አሁን አንዳንድ መምህራን አቃቢ እምነቶች አቃቢያነ እምነት እንደሚያደርጉት እንዲህ፣ እዚያማ እንዳትሄዱ፣ ገድል ላይ እኮ እንዲህ የሚላለን ተአምር ላይ እኮ እንዲህ የሚላለን። ኧረ ገድል ገድል ላይ ተአምር ላይ አይታችሁ አምባችሁ ማለት ነው፣ ወይም ተነግሯችሁ ለጭንቅላታችሁ ከበድ ቢል እንዲህ ታርጌ ልመኑ ይህን ነገር ብላ ራስን ታስጨንቃለ አራበጌ ታስም። ጭራሽ ራስን ማስጨነቅ አይጠበቅብህም። ማን እንደዚህ ያለህን ነው? እያንዳንዷን ነገር እየሰማ ለጭንቅላት ሲከብድም እንደምንም ብለ ዋጠው፣ ተቀበለው ምናምን የሚባል ነገር የለም። እዛ አደለም። በቃ አንተ ገድል የተጻፈልህ እንደው ለጭንቅላት የሚከብደውንም ነገር ሁሉ ያያስገ እንድትቀበል ምናን አይደለም። ገና ከጀምሮ የሚመረመሩ መጽሐፍት ናቸው እየተባል ለእንደዚህ ዓይነት ጭንቀት መራስንም እንድትዳረግ ቤተክርስቲያንም እንደዛም አትልም። ያሉ የምትል ቤተክርስቲያን ምንድነው መጽሐፍቱን ከሰጠች የገድላት መጽሐፍትን የምትል የሰጠችበት ዋናው ምክንያት ለአንተ ለምንድን ነው እንደው አንብበ ከዛ በኋላ ገድል የቅዱሳን ሰዎች የህይወት ታሪክ አይደለም ቅዱሳን በኑሯቸውም ቅዱሳን ስለሆኑ ለይተን ከእኛ ቅዱሳን የምንላቸው የኑሮውን ቅድስና ስላላቸው እንጂ እኛም በክርስቶስ የተቀደስን እኛ ራሳችን ግን እነሱ ደግሞ በህይወታቸው ሲኖሩም በኑሮም ቅዱስ ሆነው ክርስቶስ ኢየሱስ መስለው ስለኖሩ የእነሱን የህይወት ታሪክ ወይም ተጋድሏቸውን ገድላቸውን ስታይ ወይም ስታነብ እነሱን እያየህ ደግሞ የእነሱን ዱካ ተከተለ አንተም ክርስቶስ መስለህ እንድትኖር ለዛ ነው የሰጣቸው ይርሰብ ስለዛ ገድሉን ስታነበው እሱን ብቻ እያሰብክ አንብብ። አለቀ እሱን ብቻ እያዝ እያሰብክ አንብብ። ከዛ ውጭ እሱን እያ ብቻ እያሰብክ እያነበብክ ትንሽ የሆነ አንዳንድ ተአምራዊ ነገሮች ወይም ገድላዊ ነገሮች ሆነው ግን ከአእምሮ በጣም ረቂቅ የሆነ በጣም ትልቅ የሆነ ነገር ካለ መቀበል ከቻል ክሰው የተቀበለ ለፍ መቀበል ባትችል ዛ በቃ ዝም ብለው ለፍ። ግዴታ ካልተቀበልከው እኮ የሚለው የለም የለም ካልተቀበል ከክርስትና ትወጣለህ የሚል አለ። በጌታ እንደዛ የሚል አሁን ክርስቲያን ሊኖሩ ይችላል። ግን ኬታ መጣ ተብሎ ይጠይቃል። አምጣ መጽሐፍ ግለጥ። ከአባቶቻችን እንደዚህ ብሎ ውስጥ ያስተማሩበት ምንም ነገር በታዩ ዝም ብላችሁ ተቀበሉ። ምንም በቃ ከአእምሯችሁ እንትን እንደዚህ የሚባል ነገር። አንዳንድ ሰው መጽሐፍ ቅዱስ ላይ ም እኮ ለአእምሮ የሚከብድ ነገር አለ የሚል ሰው አለ። ትክክል ነው። መጽሐፍ ቅዱስ ላይ ለአእምሮ የሚከብድ ነገር አለ። ቢያንስ መጽሐፍ ቅዱስ እርግጠኛ የሆነ ስትንፋሰ እግዚአብሔር ነው ማለት የእግዚአብሔር ቃል ነው። እርግጠኛ የሆነ የእግዚአብሔር ቃል ወይም ስንፋሳ እግዚአብሔር ማለት ምን ማለት ነው? ከሌሎች መጽሐፍት ሁሉ ይለያል። አጻጻፉ እንዴት መጽሐፊያኑ ራሱ ሲጽፉ በምን መልኩ ይጽፉ እንደነበረ ራሱ አናቅም ማለት፣ እንዴት አይነት መገለጥ እንደሆነ ልን የእግዚአብሔር መገለጥ እንዳለ ሀሳቡን የሚሰጣቸው እግዚአብሔር እንደሆነ ከእግዚአብሔር እንደሆነ ያ ሀሳብ ሲጽፉ፣ ያ ሀሳብ ከመንፈስ ቅዱስ እንደሆነ እኮ እናቃለን። ግን በምን መልኩ ራሱ እንደሆነ በማንረዳው ደረጃ የእግዚአብሔር ቃል መጽሐፍ ቅዱስ ከየትኛውን መጽሐፍ ጋር አይነጻጸ ንጽጽር ላይ አይቀርም። መጽሐፍ ቅዱስ ላይ እንዲህ ስለሆነ እዚህ ላይ እንድናደርግ ብቻ ብለን እንደዚሁ የምናያጥረው አይደለም። ግን ለነዘ ተርካ ባንም በሌላ ምክንያት የምናስቀምጣቸው ነገሮች ኦፍኮርስ ሲሆን አሉ። አንዳንድ መምህር አንዱ ሲሰጡ እናያለን። ይኸው መጽሐፍ ቅዱስ ላይ ምኮንድ ይላል ምናምን። ትክክል ነው ጥሩ። ግን መጽሐፍ ቅዱስ ላይ እንደዛ ስለምንቀበል ከአምሯችን በላይ ስለሆነ የሚሆኑ ነገሮች መጽሐፍ ቅዱስ ላይ እንደምንቀበል ሁሉ ገድል ላይ የምናያቸውን ከአምሮ በላይ የሚሆኑት ነገሮች ሁሉ የግዴታ ተቀብሎ ብሎ ግን እንደዛ አናስገድድም። ከተቀበል ያንን ነገር አስበህ መጽሐፍ ቅዱስ ላይ ያለውን ይሄ ከአእምሮ በላይ የሆነውን ነገር እያሰብክ አዳው ለእግዚአብሔር የሚሳነው ነገር የለም እያልክ ብትቀበል እሱ ትልቅ ነገር ገላትያ ላይ ያለውንም ማለት ነው ለእግዚአብሔር የሚሳነው ነገር የለም ብለህ ብትቀበል በጣም ትልቅ ነገር ነው። ስለዛ እምነትህን ያደረግከው በቃ እግዚአብሔር ላይ ነው ኦኬ። እግዚአብሔር ይችላል የሚለው ላይ። ግን ደግሞ በአንድም በሌላ ማይተው ደግሞ ይሄ ነገር ነው ካልክ ተቀበለውና፣ በቃ ዝም ብለህ በቃ ሳትቀበለው ሳታምነው ዝም ብለህ እለፈው አለቀ ሲመጣ ዝም ብለህ ዝም ብለህ ለፈው አለቀ። አሁን እንደዚህ ከሆነ ገላት አምራት ላይ በዚህ መልኩ ከሆነ የምንረዳው የትኛው ጀግና ነው? አሁን ገድል ምናምን ከፍቶ እንደዚህ ገድል ላይ እኮ እንዲህ ይላል ብሎ ማን ሊያስተህ ይችላል? አያስችልም። በቃ አንተን አያስተህም። አይደለም አንተን ልባም ፕሮቴስታንት ወንድመቶቻችንን ወደ ጌታ ኢየሱስ ከመምጣት ወይም ደግሞ ወደ ኢርሳን ከመምጣት ክርስቶስን ሊያቁት ይችላሉ ይዜ ፕሮቴስታንቶች ሙሉ በሙሉ ከኤርሳን ውጭ ናቸው። ኦፍኮርስ በቃ ከጌታ ተነጥለዋል፣ ግን ከጌታ ርቀዋል ማለት ግን፣ ምክንያቱም የጌታ ኤርሳን ውስጥ ስተለ ሉ ከዛ አንጻር ነው ከጌታ ርቀዋል ምለ ይዜ። ያ ማለት ግን በፕሮቴስታንት ውስጥ አንዳቸውም እንኳን እንደው በቃ የምርም በቃ እንደው ክርስቶስን አይጠሩትም ምናል ማለት አይደለም። በሚስኪነ በጣም በየዋህ ልብ ሆነው ክርስቶስን የሚማጸሙ ሰዎች አሉ እና ክርስቶስ ደግሞ የምርም የሚሰማቸው እና ሰምቷቸው ደግሞ ግን ወደ ኢሳን የሚያመጣቸው ይኖራሉ የምርም ሰምቷቸው ክርስቶስ በንጹህ ልብ ሆነው የሚያደርጉ ዝም ብሎ የእግዚአብሔር ቃል በደንብ ተነግሯቸው አልሰማም ብሎ ልባቸውን ድንድን አድርገው አረ የመዳን መንገድ ክርስቶስ ያስተማረው ይህንን ነው ለምሳሌ ጥምቀቱ ቅዱስ ቁርባን ምናም ብለ አሳይተው በግልጽ እኮ አስተምረው አሳይተው ግን ልቡን ድንድን ያደረገ እሱ ተወው በቃ አለቀ ልቡን ያደነደነ ነው ጌታ ልቡን ይክፈትለት ያደገኛል ክርስቶስን ያገኘዋል ማለት ዝም ብሎ ይሄ ከክርስቶስ ጋር እየኖረ ነው ማለት አይደለም እንደዚህ አይነት ሰው እና ከክርስቶስ ጋር ግንኙነት አለውም ጭራሽ ሊባል አይችልም፣ እንደሌለ ሰው ይህን እርግጠኛ ነኝ ብዬ አስባለሁ። እንግዲህ ጌታ ያውቃል። ከዛ ውጭ ግን በግልጽ እንደዚህ ሳታስተምሯቸው ሳናስተምራቸው ሳናሳያቸው ምናምን በቃ በዋህነት እንደዚህ የሚኖሩ ግን ሚስኪኖች ደግሞ ይኖራሉ። ሚስኪን ፕሮቴስታንት ወንድሞች በቃ ክርስቶስን የሚጣሉ እና እና እንደ እነዚህ አይነት ሰዎች ምናልባትም ክርስቶስ የምርም ይሰማቸው ይሆናል እና ይሰማቸውና ይሰማቸውና ወደ ራሱ ግን ይሰማቸዋል። እንደነዚህ አይነት ሰዎች በቃ ይመጣሉ። አሁን የምርብ ክርስቶስ እየሰማቸው ያሉ ሰዎች ምናምን ከሆኑ በእርግጠኛ ሆኝ የሚነግራችሁ ክርስቶስ ይህንን ነገር ያደርጋቸዋል፣ ያደርግላቸዋል። የቱን መንገዱን ያሳያቸዋል። የእርሱን ቤት ያሳያቸዋል። የእኔ ቤት እኮ እዚህ ነው ይላቸዋል። ይኸው አካሌ ይላቸዋል። ማለት ቤተክርስቲያን የክርስቶስ ሁሉን ሁሉን በሁሉ የሚሞላ የእርሱ የክርስቶስ ማለት ነው ሙላቱ ናት ነው የተባለችው ብያቸዋለሁ። ኤፌሶን ምዕራፍ አንድ ላይ እንደዛ ነው የሚለው። ጳውሎስ አይደለ እርሷን ይላል ቤተ ክርስቲያንም ሁሉን በሁሉ የሚሞላ የኢየሱስ የእርሱ ሙላቱ ነች። እርሱ ራስ ነው፣ አካል ሆና የእርሱ ሙላቱ ተባለች። እንዴ ቤተ ክርስቲያን የክርስቶስ ሙላቱ ናት። እናችን ቤተ ክርስቲያን ኢየሱስ ያሳያል። በቃልቅ እች ሄርሰን ያሳያል። ፕሮቴስታንት ሌላ ቤተ እምነት ላይ ሆኖ ወደ ፈጣሪ የሚጮህ እስላምሙ ሆኑ ሙስሊሞኑ እንደ ወደ ፈጣሪ ምናም ብሎ የሚጮህ በዋህነት እንደ ዝም ብሎ የሚጮህ እግዚአብሔር ሊያገኘው ይችላል። ያገኘውና ሰው እርሱንም እንደዚሁ ይሰዋል። በልዙ በክርስቶስ የሱስ አማካኝነት እግዚአብሔር ይሰባል ሁሉንም፣ ኤቲስቱንም ምኑንም በቃ ልቡ ልቡ ጥሩ የሆነውን ሁሉ እግዚአብሔር ሊስብ ይችላል። ከዋቄ ፈታውም ከምኑ እግዚአብሔር ይሰባል ሰዎችን እና ልባም ፕሮቴስታንቶችንም እንደነዚህ አይነት አሁናቸው ትንሽ ለማጨራ የሚሞክሩ ፕሮቴስታንት ወንድሞች የገላታ ምራት እያሉ ማለት ነው እነሱ ለራሱ ሊያስቀሯቸው ይችሉ፣ ወደ ክርስቶስ ከመምጣት ማለት ነው። እና ገላታ ምራት እያሉ በጣም ያለፈበት ያለፈበት ነገር አሁንም ይዞ ብቅ ለማለት እየተሞከረ ነው። እና እንሄድበታለን፣ እንሄድበታለን። አሁን እንግዲህ ይሄ ነገር የመጣው ምንድን ነው? ይሄ ቤዛ ምናምን የሚል ነገር ተነስቶ አልነበረ። አሁን ቤዛ የሚል ነገር ተነሳ እና እመይታችን ቤዛ ትባልም ትባላለችና የሚሉ ላ እንግዲህ በብርት የሆነ ነገር የተለያዩ ነገር ተሰጠ ሱ ለሱ ረስ ላይ ቢገባ ደስ ይለኝ ነበረ። ግን እስቲ አሁን ወረዲ ሰዓቱ ስለሄደ ሊጨርስ ስለሆነ እንትን እንዳለ ነው እንዳልነካከው ነው። ግን ምናይ ምን አይነት ነገር ግን አነሳል መይታችን ቤዛ ነች አይደለችም? ሁ የዓለም ቤዛ ናት የዓለም ቤዛ አይደለችም? አረስ ጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን። ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተዋል። አይደለም የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እነሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን፣ እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸውም ወይም ደግሞ አልዳናችሁ ምናምን አይሏቸው አይ ድነዋል፣ በቃ እይታ ነው ብሎ ነው የሚያልፉት። የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደ ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም እኮ ቤተክርስቲያንን ለእንዱ ይወጋልን ይሆን ብለው ከማሰባት ጸረው እንዲህ የሚንተፋጠሩት አብዛኞቹ እንደዛ ነው እና ቤተክርስቲያንን ለመውጋት ያህል ለማጥላሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲህ ይነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይዝ ኢየሱስ ስለዚያ ሁሌም ነቃ ማለት አለብን። ዝም ብለን እስቲ ያው ጠፋ እንዳንል ምናምን ነገር በዛው ጠፍተን እንዳንቀርብ፣ ዛሬ ዝም ብዬ የተወሰነ ገብቼ ከእናንተ ጋር ትንሽ ነገር እንደዚህ እያወራሁ እና ነገ ቅዳሜ ነገ ቅዳሜ ስለሆነ ኦፍኮርስ ማታ ላይ መግባት አልችልም። ለእሑድ እንዳናመሽ እሑድ ቅዳሴ ስለሆነ ስለዚያ ምን እናደርጋለን? ቀን ላይ ከቻልኩኝ ይገባለሁ፣ ካልቻልኩኝ ግን በጣም ብዙ አለ። በጣም ብዙ ርዕስ ተከማችቶብናል። በጣም ከመራቃችን የተነሳ ለምሳሌ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው፣ የካውንስሉ ምናምን ብቻ ነው ስም፣ ጻድቁ አብዶ እኔ በጌታ ምን ቢሎ ቢናገሩ ጥሩ ነውሳቸው። መርገም ራሱ ከበር ማርያም ጴንጤናት እግዚኦ የጌታችን እናት ማርያም ጴንጤ ናት። አረ በቅዱስ ሚካኤ፣ አረ ሐዋርያትም ጴንጤ ናቸው አሉ። ደቀ መቶ ሀያው ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ። ሽንቅቅን ያሉ ጠላታችሁ፣ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። እውነት እውነት እውነት እኔ ጌታን ደቀ መዛሙርቱ ፔንቴ ናቸው አስራ ሁለቱን ፔንቴ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ፔንቴ ናት ሲሉ፣ ኧረ ትንሽ ሸንቀቅ ነገር። የምር ክርስቶስ እኔ እያካበርኩ አይደለም ግን የሚያዘኝ ልርሳቸው